ሰላም ሰላም፣ እንዴት ናችሁ ውድ ቶር ታይም ፍሬሽማን ቤተሰቦች። እንግዲህ ከዚህ በፊት በተከታታይ የጠሩ የሪሚዲያል ዩኒቨርስቲዎችን እንዲሁ ስናቀርብላችሁ ቆይተናል። እናንተም ደግሞ የምንለክላችሁን መረጃ እየተከታተላችሁ ጥሩ የሚባል መልሶችን፣ ሪያክሽኖችን እየሰጣችሁን ነው። ዛሬም ደግሞ እንግዲህ በተመሳሳይ ሁኔታ አዲስ የጠሩ የሪሚዲያል ተማሪዎችን የጠሩ ግቢዎችን የምነገራችሁ ይሆናል ማለት ነው። እናንተም ደግሞ ይሄኛው ቻናል ለእናንተ የሚጠቅም ሆኖ ካገኛችሁት እንዲሁም ደግሞ ሌሎች ልጆችንም ደግሞ ከጠቀመ እኛን የሚያግዘን የእናንተ ሰብስክራይብ ማድረግ ስለሆነ ቻናሉን ሰብስክራይብ ብታደርጉት በጣም ደስ ይለናል ማለት ነው። ነዛቤ ዋና ዋና የሚባሉ የጠሩትንና እንዲሁ የወራቤ ዩኒቨርሲቲ ከምዝገባው ጋር ተያይዞ ያስቀመጠው መግለጫ አለ ያስቀመጠላችሁ መረጃ አለ። እሱንም መረጃ በደንብ የምነግራችሁ ይሆናል ማለት ነው። አባክሲን፣ እስከ መጨረሻው ቆዩ። እንዳልኳችሁ ቻናሉን ሰብስክራይብ አድርጉት። ከዚህ በተከታታይ ቶሎ ቶሎ አዳዲስ መረጃዎችን እንነቀላችኋለን። ቻናሉ አሁን ወደ 1400 ሰብስክራይበር አሉት ወደ ሁለት ሺ እናስገባው እላችኋለሁ ማለት ነው። አንድ ጊዜ አሁን ላይ የተከታተላችሁ ያላችሁት ልጆች ሰብስክራይብ የምትሉ አንበተን በነኳት ደስ ይለናል ማለት ነው። እንግዲህ ወደ ቀሪው ስንገባ በመጀመሪያ የቦረና ዩኒቨርሲቲ እናስቀድማለን። እንግዲህ በ2018 የቦረና ዩኒቨርሲቲ ለሪሚዲያል ፕሮግራም የተመደባችሁ ተማሪዎች ምዝገባ የሚካሄደው ህዳር ሶስትና አራት መሆኑን የቦረና ዩኒቨርሲቲ አሳውቋል እንግዲህ ከዚህም በፊት በሳባወላችሁ ቪዲዮ መሰረት ወደ ግቢ ስትገቡ ይዛችሁ የምትሄዷቸው ነገሮች ያስፈልጋሉ ለምሳሌ ስምንተኛ ክፍል ሰርተፍኬታችሁን ዋናውና ኮፒውን ከዘጠኝ እስከ አስራ ሁለት ያለውን ደግሞ ትራንስክሪፕት እንዲሁ በተመሳሳይ ሁኔታ ዋናውንና ኮፒውን የአስራ ሁለተኛ ክፍል ፈተና ሰርተፍኬታችሁንም ዋናውና ኮፒውን እያደረጋችሁ መያዝ አለባችሁ ሶስት በአባት የሆነ ስምንት ጉድ ፎቶ። ከዚህ በተጨማሪ ደግሞ እንግዲህ አብዛኛው ግቢዎች የሚሉት አንሶላ፣ ብርድ ልብስ፣ የተባስ ጨርቅ የሚባሉትን ነገሮች አሟልታችሁ ኑ ተብላችኋል። ስለዚህ ጠሪ የሆነ ዩኒቨርሲቲ በሶስትና በአራት ነው ማለት ነው። ሌላ ደግሞ እንግዲህ ጠሪን ሳይሆን አያይዞ ከሬሜዲያል ተማሪዎች ጋር መግለጫ ያወጣ ዩኒቨርሲቲ የወራቤ ዩኒቨርሲቲ ሲሆን የወራቤ ዩኒቨርሲቲ እንግዲህ አሁንም በተመሳሳይ ሁኔታ ፖሊሲ 18 የሬሜዲያል ፕሮግራም ወደ ወራቤ ዩኒቨርሲቲ የተመደባችሁ ተማሪዎች ሪፖርት አብጋችሁ የምትገቡበት ቀን መቼኑ እንደምንላችሁ ወደፊት ነው የምንገልጸው አሁን ላይ አይደለም ብለው። እስከዛ ድረስ ግን የእናንተ የምትሰሩት ስራ ተቀምጧል። ዌብሳይቱን ከዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ ኤስኤምኤስ ደብሊውአርዩ ኢዲዩ ኢቲ በሚል ዌብሳይት ላይ ወደ ሲስተም ገብታችሁ ከጥቅምት 30 እንዳልኳችሁ ከጥቅምት 30 እስከ ህዳር አምስት ዓመተ ምህረት ድረስ እንድታስገቡ ተብሏል። ምንድን ያልኳችሁ ጉድ ፎቶግራፍ እንድታስገቡ፣ አሁን በጠራሁላችሁ ዌብሳይት መሰረት ዲስክሪፕሽን ላይም ዌብሳይቱ ተቀምጧል፣ አስቀምጥላችኋለሁ። ነገር ግን የምታስገቡት ፎቶግራፍ ግን የራሱ የሆነ መስፈርቶች አሉት። ዝመሮ ፎቶ አይደለም እንድታስገቡ የተጠየቃችሁት። እነሱም የምታነሷቸው የምታስገቧቸው ጉድ ፎቶግራፍ ጥራት ባለው ስማርት ስልክ የተነሳችሁት መሆን ይኖርበታል ተብላችኋል። ሁለተኛው ደግሞ ፎቶ ወደ ሲስተሙ ከገባ በኋላ ተቀባይነት እስከሚያገኝ ድረስ የሚላችው ዌቲንግ ቱ አፕሩቫል የሚል ጽሁፍ ይመጣል ማለት ነው። ዌቲንግ ቱ አፕሩቫል የሚል መላሽ ሲስተሙ የሚሰጣችሁ ይሆናል። በዚህ ሰዓት ላይ ወደ ፎቶ ወደ ሲስተሙ እየገባ ነው ነው ከዚህ በኋላ ደግሞ ተቀባይነት ሲያገኝ አፕሩቭድ የሚል መልስ ያገኛል። ካልሆነ ግን ምን አልባ ፎቶን አፕሎድ አብጋችሁለት ሪጀክት ካላችው ተቀባይነት አላገኘም ማለት ነው። ስለዚህ ሪጀክት የተባለው ምናልባት የእናንተ ፎቶ ጥራት በሌለው ጎድ ፎቶ ሊሆን ስለሚችል ጥራት ባለው መልኩ ፎቶዎቹን ቀይሩ ተብሎ እንዳልኳችሁ ከጥቅምት ሰላሳ እስከ ህዳር አምስት ድረስ ከታች ባለው ዌብሳይት ላይ ገብታቸው እንድትሞሉ ማለት ነው። ይህንን መረጃ እንደ ማሳሰቢያ ነው ለሁሉም ተማሪዎች ወራቤ ሼር አድርጉላቸው። ማለት በቀጣይ ደግሞ እንግዲህ ለዛ ቢዚ ጋ ንቋጨው አዳባው ስናዘገዎች ነው። ኦፕሬሽን የተመለከቱ ምን እንደሚጠቅማችሁ ግቢ ዝገቡ፣ ምን አይነት ነገሮችንስ ይዘን እንሂድ፣ ሪሚዲያል ተማሪዎች በቀጣይ ምን አይነት ነገሮችን ይዛችሁ ብትሄዱ ግቢ ውስጥ ይመከራል፣ ምን አይነት መጽሐፎችን ብታነቡስ ያግዛችኋል የሚለውን በቪዲዮ መሰራላቸው ይሆናል ማለት ነው። እንዲሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ ብጽፉልን እኛም እንሰራላችኋለን። እንዳልኳችሁ ይህን ቪዲዮ ሰብስክራይብ ይህንን ቻናል ሰብስክራይብ አድርጉት። ይህንን ቪዲዮ ደግሞ ለምታውቋቸው ልጆች ሼር አድርጓቸው። ሀሳቡ ከጠቀማችሁና ከወደዳችሁት ይበልጡኑ ደግሞ አድርጉት፣ ያልኳችሁን ማለት ነው። አብራችን ስለቆያችሁ አመሰግናለሁ። በቀጣይ እስከምንገናኝ ድረስ ቻው ቻው።